አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሊማ ድሪሟን ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛልኝ በያላችሁበት። በፓርትቱ የጥያቄያችሁን መልስ ይዤ መጥቻለው። እናም ቪዲዮ እንደተለመደው ላይክ እያደረጋችሁ አብራችሁ ይቆዩ። ለዚህ ቪዲዮ የመጀመሪያው ጥያቄ ባለትዳር ነኝ። በህልሜ የባሌ እህት አርግዛ ከቤቷ በር ላይ ስታስታውክ አየኋት። የምታስታውከው የወተት ልቅላቂ ይመስላል። ወይም እጣቢ ማለት ነው። እሱ አላገባችም። እኔ ባለትዳር ነኝ ነው የሚለው። ባለትዳር ሆነሽ የባለሽህት ያለችበት ይህ ህልም ማለት ነው። በኢማም እቢን ሲሪን አስተምሮት በዋናነት ከበረከት ከኃላፊነት ለውጥ ከሀዘን መጥፋት እና ከቤተሰብ ጤንነት ጋር የተያያዘ ሊሆን ይችላል። ወደ ዝርዝር ሁኔታው ስንገባ የባለቤተሽህት ማርገዟ እርግዝና በህልም ውስጥ በአብዛኛው የአዲስ ጅምር አዲስ ኃላፊነት፣ የሀብት ወይም የፕሮጀክት መጸነስ ወይም የሲሳይ እና የበረከት መምጣት ምልክት ነው። ለትዳር አጋር እህትሽ ማየትሽ ማለት ነው ደግሞ ቤተሰብን የሚያመለክት ሰፊ በረከት እየመጣ መሆኑን ያሳያል ማለት ነው። የሀላፊነት ለውጥ አዲስ ልጅ መምጣት ማለት በቤተሰብ ውስጥ የደስታና የሀላፊነት መጨመር እንዳለ ያመለክታል ማለት ነው። ሌላው ማስታወክ ወይም ደግሞ ማቅለሽለሽ ነው። ማስታወክ በአጠቃላይ ማስታወክ በህልም ውስጥ ከክፉ ነገር መጥራት፣ ከኃጢአት መመለስ፣ ከጭንቀት ነፃ መውጣት ወይም የታመመ ነገር መሻሻልን ያመለክታል ማለት ነው። በህይወት ውስጥ የተደበቀ ችግር ወይም የገንዘብ ችግር ሊወገድ መሆኑን ያሳያል ማለት ነው። የማቅለሽለሽ ከእርግዝና ጋር ተያይዞ እርግዝናን ተከትሎ ማቅለሽለሽ ወይም ማስታወቅ በህይወት ውስጥ ያለን አስቸጋሪ ሁኔታ በደስታ መቀበልን ወይም በረከቱን ለማገኘት የሚያስፈልገውን ትንሽ ፈተና ያመለክታል ማለት ነው። የወተት እቃ ልቅላቂ ወይም እጣቢ ይመስላል መባል ወተት በልም ውስጥ የሀላል ሲሳይ፣ ንጹህ እምነት፣ ጤና እና በረከት ምልክት ነው። የወተት እቃ ልቅላቂ ወይም እጣቢ ይመስላል ማለት አሉታዊ እይታ የኢማም እቢን ሲሪን አጠራር አንዳንድ ጊዜ የወተት ጣቢ ወይም ንጹህ ያልሆነ ነገር የተከለከለ ወይም ሃራም ገንዘብ ወይም የተበላሸ ነገር ምልክት ሊሆን ይችላል ይላል። ስለዚህ እህትሽ ወይም የባልሽ እህት ማለት ነው ከህይወቷ የተከለከለን ነገር ወይም የተበላሸ ኑሮን እያራቀች መሆኑን ያሳያል ማለት ነው። አወንታዊ እይታው ደግሞ የማጽዳት ሂደት ማለት ነው። የወተት እቃውን ማለቅለቅ ደግሞ ወይም ማጠብ ማለት ነው። ወደ ንጽህና የመመለስ ሂደት ወይም ያም ማለት ምንም እንኳን ሁኔታው አስቸጋሪ ቢመስልም ውጤቱ ንጹህ በረከትና ሲሳይ ወይም ወተት የሚወክለው ነገር ማምጣት ይሆናል ማለት ነው። አላሁ አለም። እና ህልሙ በአጠቃላይ መልካም ፍጻሜና የቤተሰብ ሰላም እንደሚጠቁም ያሳያል ማለት ነው። አላሁ አለም። ሌላው ጥያቄ እርጉዝ ነኝ፣ ከባለቤቴ ጋር አለመግባባት ላይ ነን፣ ወይም ትንሽ አለመግባባት አለ ማለት ነው በመሃላቸው። በህልሜ ለባሌ በብርጭቆ ውሃ ተሰጠው፣ ለእኔ ደግሞ በጎማ ተሰጠኝ፣ ውሃው ግን አልተጠጣም ይላል። ያው ግልጽ ያልሆነ ጥያቄ ነው። ባለትዳር ሆነሽ እርጉዝ በሆንሽበት ጊዜ ያየሽው ህልም በኢማም ኢብን ሲሪን የህልም ትርጓሜ መሰረት ሲተረጎም በዋነኛነት ከትዳር ውስጥ አለመግባባት፣ ከኑሮ ሁኔታ እና ከእርግዝናሽ ሁኔታ ጋር የተያያዘ ጥልቅ ትርጉም አለው። ይህንንም በዝርዝር ስንመለከት ውሃ በህልም ውስጥ የህይወት የሲሳይ ወይም ኑሮ የእውቀት፣ የእምነት፣ የጤናና የበረከት ምልክት ነው። ንጹህ ውሃ ከዚህ ሁሉ ነገሮች ሀላልና በሰላም የተሞላ መሆናቸውን ያሳያል። ውሃው አለመጠጣቱ ይህ በጣም ወሳኝ ምልክት ነው። ውሃው ከዚያ መኖሩ ሲሳይና በረከት መኖሩን ያሳያል። አለመጠጣቱ ግን ያንን በረከት ሙሉ በሙሉ ለመጠቀም ወይም ለመቀበል የጋራ ፈቃደኝነት ወይም አቅም አለመኖሩን ያመለክታል ማለት ነው። ምናልባት በግጭታችሁ ምክንያት የሰላም በረከት ሙሉ በሙሉ እየተጋራችሁ እንዳልሆነ ያሳያል ማለት ነው። ያ ማለት ሲሳዩ በረከቱ የአዲስ የሚመጣውን ልጅ ሊወክል ይችላል። አላሁ አለም። የብርጭቆውና የጎማውን ዕቃ አብረንኔ እቃዎቹ በህልም ውስጥ የኑሮ ሁኔታን፣ የጥበቃን፣ ወይም የግለሰቦችን ባህሪ ሊወክል ይችላል ማለት ነው። ባልሽ በብርጭቆ መሰጠቱ ብርጭቆ ግልጽነትን፣ ቀላልነትን፣ ነገር ግን ስብራትን፣ ደካማነትን ሊያመለክት ይችላል ማለት ነው። ባልሽ በህይወቱ ውስጥ ያለው ነገር ግልጽ ነው፣ ነገር ግን ለተጽዕኖ ለተጋላጭነት ወይም ለጭንቀት የተጋለጠ ወይም በቀላሉ የሚሰበር የሚጎዳ ባህሪ እንዳለው ሊያመለክት ይችላል ማለት ነው። ያኒ የባልሽን ባህሪ ሊወክል ይችላል ለማለት ደግሞ አንዳንድ ጊዜ ውሃ ስሜትን ይወክላል ማለት ነው። ዲፍርስ ከሆነ መጥፎ አስተሳሰብን፣ ጥሩ ከሆነ ንጹህ አስተሳሰብ ለማለት ነው። እና ያንቺ ደግሞ በጎማ መሰጠትሽ ጎማ በአብዛኛው የጥንካሬን የመተጣጠፍን የመቋቋምንና የመጠበቅን ምልክት ያመለክታል ማለት ነው። ይሄ የሚያሳየው በእርግዝና ምክንያት ወይም በአለመግባባቱ ወቅት አንቺ ጠንካራ ታጋሽና ችግሮችን የመቋቋም አቅም ያለሽ መሆኑን ያሳያል ማለት ነው። ጎማው ውጫዊ ጫናዎችን የመቋቋም ችሎታ መግለጫ ነው ማለት ነው። እንደዚህ እንዳለ ሆኖ ይህ ህልም በአሁኑ ባለው የትዳር ሁኔታሽ ላይ በማተኮር መፍትሄ በአቅራቢያሽ እንዳለና እርቅን ማስቀደም እንዳለብሽ ያመለክታል ማለት ነው። አላሁ አለም በህልሜ እኔና እህቴ ልብስ ስንገዛ አየሁ። እኔ አላገባሁም፣ እሷ እርጉዝ ናት። ላላገቡ ሰዎችና ለእርጉዝ ለሆኑ ሰዎች ልብስ የመግዛት ህልም ማለት ነው። በኢማም ቢን ሲሪን አተረጓጎም ሲተነተን እጅግ መልካምና የምስራች የሚጠበቅበት ነው ማለት ነው። ህልሙ በዋናነት ከሁኔታ ለውጥ ከአዲስ ጅማሬና ከሲሳይ ወይም ኑሮ ጋር የተያያዘ ሊሆን ይችላል ማለት ነው። ይህ በትንተና ስንመለከተው ልብስ የጥበቃ የክብር የሃይማኖታዊ ንጽህናና የጤና የኑሮ ወይም የሲሳይ ምልክት ነው። አዲስ ልብስ መግዛት ደግሞ ይህ ማለት በቅርብ ጊዜ ውስጥ በህይወት ውስጥ አዲስና አዎንታዊ ለውጥ የኑሮ መሻሻል ወይም የሁኔታ ለውጥ እየመጣ መሆኑን ያመለክታል። እህትሽ እርግዞና ልብስ ስትገዛ ማየት ማለት የምስራች እና መዘጋጀት ሊሆን ይችላል ማለት ነው። እርግዝና አዲስ ኃላፊነት እና ሲሳይ ስለሆነ፣ ልብስ መግዛቷ ደግሞ ለሚመጣው በረከት ወይም ልጅ ዝግጁ መሆኗን እና በሰላም እንደምትወልድ የሚያሳይ ምልክት ነው ማለት ነው። የሲሳይ መስፋፋትንም ሊያመለክት ይችላል። ልጁ መምጣቱ ብቻ ሳይሆን የኑሮ መስፋፋትና መሻሻል አዲስ ሲሳይ እየመጣ መሆኑን ያሳያል ማለት ነው። ልብሱ ጥሩ ጤንነትንና ከወሊድ በኋላ መረጋጋትን ያመለክታል ማለት ነው። ይህ ትርጓሜ ለአንቺ ያላገባሽ እንደመሆንሽ ማለት ነው። አንቺ ያላገባሽ ሆነሽ አዲስ ልብስ ስትገዢ ማየትሽ ደግሞ ከሁሉም በላይ ዋናው የምስራች ነው ማለት ነው። የሁኔታ ለውጥን ሊያሳይ ይችላል። አዲስ ልብስ መግዛት በተለይም ላላገባ ሰው ደግሞ የትዳር ሁኔታ መለወጥን ማለትም በቅርብ ጊዜ ጋብቻ መፈጸምን ወይም መልካም ትዳር ማግኘትን የማግኘት እድልን ሊያመለክት ይችላል ማለት ነው። መልካም ስምን ሊያመለክት ይችላል አዲስ ልብስ የክብርና የመልካም ስም ምልክት ነው። ይህ ማለት አንቺ በሰዎች ዘንድ በመልካም ስም የምትታወቂ ይሆናል፣ ወይም ጋብቻሽ በክብርና በደስታ ይፈጸማል ማለት ነው። ሌላው አዲስ ስራ ወይም ኑሮን ሊያመለክት ይችላል ጋብቻ ከሌለ ደግሞ አዲስና ክብር ያለው የስራ እድል ወይም የኑሮ ከፍተኛ መሻሻል ሊያመለክት ይችላል ወይም ሊኖር ይችላል ማለት ነው። ግዴታ ትዳር ብቻ አይደለም ማለት ነው። የጋራ ትርጉምን ስንመለከት ደግሞ አብራችሁ ልብስ መግዛታችሁ ደግሞ የሚያመለክተው የጋራ በረከትን ነው። በቤተሰብ ውስጥ ሁለት የተለያዩ ግን አዎንታዊ የሆኑ ለውጦች በአንድ ጊዜ እየመጡ ነው የአንቺ ጋብቻ ወይም ስራ እና የእህትሽ መውለድ ሲሳይ ይሄ የቤተሰባችሁ በደስታና በበረከት የተሞላ ጊዜ እንደሚጠብቅ ያመለክታል ማለት ነው። ህልሙ በአጠቃላይ እጅግ መልካም ራዕይ ሲሆን ለሁለታችሁም ደስታን መሻሻልንና መረጋጋትን የሚጠቁም ነው ማለት ነው። አላሁ አለም አላህ ያደርግላችሁ። ስለዚህ ይህንን መልካም ራዕይ ስላየሽ ለአላህ ምስጋና ማቅረብ ተገቢ እንደሆነ እንዳትረሺ። ሌላው በህልም ከዘመድ ጋር ወደ ሀጅ መጓዝ ምንድን ነው ነው የሚለው ዘመድ አስከትሎ ሀጅ ወይም ኡምራ በህልም መጓዝ ማለት እንደ ኢማም እቢን ሲሪን አስተምሮት እጅግ በጣም መልካም፣ መንፈሳዊ እና ጠቃሚ የኑሮ ለውጦችን የሚያመለክት ነው። የሀጅ ወደ መካ የመጓዝ አጠቃላይ ትርጉም ሀጅ ወይም ደግሞ ወደ መካ መጓዝ በህልም ውስጥ ከታላላቅ አዎንታዊ ምልክቶች አንዱ ሲሆን የሚከተሉትን ያሳያል ማለት ነው። የመጀመሪያው የኃላፊነት መወጣትና እዳ መክፈል ነው። ሀጅ የሃይማኖት ምሰሶ በመሆኑ በህልም ውስጥ መታየቱ ደግሞ የሃይማኖት ግዴታዎችን መወጣት፣ እዳ መክፈል ወይም የአላህን ቃል ኪዳን መፈጸምን ያሳያል። ሌላው ደህንነትና መረጋጋትን ያመለክታል። ሀጅ የሰላምና የመረጋጋት ስፍራ ነው። መጓዝ ማለት ከፍርሃትና ከችግር ነፃ መውጣት ጥበቃ ማግኘት እና ሰላም የሰፈነበት ህይወት ማግኘት ማለት ሊሆን ይችላል። ሌላው የህይወት ዘመን ወይም ኡምር ሊያመለክት ይችላል ማለት ነው። ኡምር መዳረስ ኢማም ኢብን ሲርን ረዳሃላሃኑ ሀጅ ማድረግ የእድሜ መዳረስ እና መልካም ፍጻሜን እንደሚጠቁም ይገልጻል ማለት ነው። ከኃጢአት መንጻት ሊያመለክት ይችላል በሀጅ ወቅት ከኃጢአት እንደሚታጠቡ ሁሉ ህልሙ የመጸጸት ወይም ተውባ ተቀባይነትና ከኃጢአት መንጻትን ያመለክታል ማለት ነው። ያን ይህ ሁሉ ባይሆን እንኳን አንቺ ባደረግሽው መጥፎ ነገር ተጸጽተሽ ተውበት አድርገሽ ወይም ደግሞ ዱአ አድርገሽ ያ ጸጸትሽ ወይም ደግሞ ተውበትሽ ተቀባይነት አግኝቷል ማለት ሊሆን ይችላል ማለት ነው። ከዘመድ ጋር መጓዙ ልዩ ትርጉሙ ደግሞ ዘመድ ወይም ቤተሰብ ዘመድን አስከትሎ መሄድ ወይም አብሮ መጓዝ የቤተሰብ አንድነት፣ የትስስር ጥንካሬና በጋራ በረከት መገናኘትን ያመለክታል ማለት ነው። የዘመድ ሁኔታ መሻሻል ሊሆን ይችላል ይህም የሚያሳየው አላህ ስብሃነሁ ወተዓላ በረከትና ምሕረት ለቤተሰቦቻችሁ በጋራ እንደሚሰጥ ነው። ምናልባት የዛ ዘመድ የኑሮ ሁኔታ መሻሻል፣ የጤና ችግር መፈታት ወይም የድን ጉዳይ መስተካከል ሊሆን ይችላል ማለት ነው። የጋራ ኃላፊነትም ሊሆን ይችላል በቤተሰብ ውስጥ ለጋራ አላማ መቆም እና በጋራ መተባበር ትልቅ ሃይማኖታዊ ወይም አእምሯዊ ወይም ኑሯዊ ግብ ማሳካት እንደሚቻል ያሳያል ማለት ነው። አላሁ አለም እናም ይህንን መልካም ራዕይ ስላየሽ ወይም ስላየህ ላላህ ሱብሃነሁ ወተዓላ ምስጋና ማቅረብ እና በመልካም ስራዎች መበረታታት ተገቢ ነው። ባይነኝ ቀጣው ጥያቄ በህልሜ የባቄላ እሸት ስበላ አደርኩ ነው የሚለው ባቄላ በተለይም እሸት በህልም መብላት ማለት እንደ ኢማም ኢብን ሲሪን አተረጓጎም በአብዛኛው ከሲሳይ ወይም ኑሮ ከገንዘብ ከሃይማኖት ጥንካሬና ከጭንቀት ጋር የተያያዘ ትርጉም አለው ማለት ነው። የባቄላ እሸት በህልም ሲተረጎም፣ የባቄላ እሸት መብላት በሁለት ዋና ዋና መንገዶች ሊተረጎም ይችላል። አንደኛ፣ የኑሮና የሲሳይ ፍቺ። ባቄላ በአጠቃላይ አንዳንድ ተርጓሚዎች ገንዘብንና ንብረትን ያመለክታል ይላሉ። እሸት አዲስ አረንጓዴ ማለት ነው። እሸት መሆኑ ግን ፈጣን ሲሳይን ሀላል እና አሁን መጥቶ ያለን በረከት ያመለክታል። ከአሁን በኋላ ለሚመጣው የኑሮ መሻሻል የምስራችን ሊሆን ይችላል ማለት ነው። መብላት ደግሞ ይሄ ሲሳይ በቀጥታ መቀበልና መጠቀምን ያመለክታል ማለት ነው። የዚህ ትርጉም ምንድን ነው? በቅርብ ጊዜ ውስጥ ፈጣንና ሀላል የሆነ ሲሳይ ወይም ከአጭር ጥረት በኋላ የሚገኝ ገንዘብ ማለት ነው። ሁለተኛው ደግሞ የጭንቀትና የሃይማኖት ፍቺ ነው። ባቄላ በሌላ አቅጣጫ፣ አንዳንድ ጊዜ ባቄላን በህልም መብላት ትንሽ ጭንቀትና ሀሳብን ወይም የአላህ ውሳኔ መፍራት ሊያመለክት ይችላል ማለት ነው። እሸቱ አረንጓዴው፣ እሸቱ ወይም ደግሞ አረንጓዴው ማለት ነው። ግን ጭንቀቱ አጭርና ጊዜያዊ መሆኑን ያሳያል። ለጥንካሬ ባቄላ ጠንካራ ምግብ ስለሆነ ይህ ደግሞ በሃይማኖታዊ ጉዳይ ላይ ጥንካሬ ማግኘትን ወይም በፈተናዎች ውስጥ መጽናናትና መታገስ ሊያመለክት ይችላል። የዚህ መልእክት ምንድ ነው? በህይወት ውስጥ ጥቃቅን ጭንቀቶች ቢኖሩም እንኳን እነሱን በመታገስና በመጽናናት እንደሚታለፉ እና የመጨረሻ ውጤት አዎንታዊ እንደሚሆን ያሳያል። በባለትዳር ሁኔታ ውስጥ የባቄላ እሸት መብላት ሲሳይ እና የኑሮ ሀላል መሆኑን ያጠናክራል ማለት ነው። የምግብ አይነት መሆኑ ደግሞ ለጥንካሬ፣ ለጤና፣ ለመልካም ምልክት ነው ማለት ነው። ህልሙ በአጠቃላይ በኑሮ ላይ መሻሻልና የጭንቀት ማጠርን የሚጠቁም ነው። አላሁ አለም። በህልሜ ነጭ በጎች ባቴን ሲይዙት እየሸሸው ቤት ስገባ የሆነች ሴት የሚበላ ፈልገው ነው ትለኛለች። ሌላ ደግሞ ፍቅረኛ የተራራ ላይ ያለ ይመስለኛል። ከዛ እኔ ለብቻዬ ተራራ ላይ ተንጠልጥዬ ዝቅ ብዬ ሳይ እልም ያለ ቁልቁለት ነው። አውጣኝ ብዬ ስለው አይመጣም። ተራራው ላይ ሆኜ በጣም ፈራሁ። ከወደኩ መውጫ የለኝም ብዬ እየፈራሁ አየሁ። ያቀረብሽልኝ ሁለት ህልሞች የበጎችና የተራራው የተለያየ ቢሆንም ሁለቱም በኢማም እቢን ሲሪን ትርጓሜ መሰረት ከፍርሃት፣ ከጥበቃ ከጥረት እና ከግንኙነት ፈተናዎች ጋር የተያያዙ ጠቃሚ መልእክቶችን ይዘዋል። የመጀመሪያው ጥያቄሽ ነጭ በጎችና ቤት ነው። ይህ ክፍል የሚያጠነጥነው በጥበቃ፣ በሲሳይ እና በስነ ልቦና ፍርሃት ላይ ነው ማለት ነው። ነጭ በጎች መያዝ ማለት በግ በአጠቃላይ በጎች በህልም ውስጥ በአብዛኛው የበረከት የሲሳይ ወይም ገንዘብ የቤተሰብ ወይም መልካም ሰዎችን ያመለክታሉ። በተለይ ነጭ መሆናቸው ሲሳይ ወይም በረከት ንጽህና፣ ሀላል መሆናቸውን ያሳያል ማለት ነው። በጎች ባትሽ መያዛቸው ማለት ነው። በጎች ባትሽ መያዛቸው ሲሳይ ወይም ያልተጠበቀ የገንዘብ ወይም እድል ልታገኝ እየፈለገ መሆኑን ያመለክታል ማለት ነው። እየፈለግሽ መሆኑን ያመለክታል ማለት ነው። ፍርሃትሽ ግን ያንን በረከት ለመቀበል ዝግጁ አለመሆንሽን ወይም አሉታዊ አስተሳሰብ ምክንያት እድሉን ለመሸሽ መሞከርሽን ያመለክታል ማለት ነው። ሁለተኛው ቤት መግባትና የሴትየዋ ቃል ነው። ቤት መግባትሽና የሴትየዋ ቃል። ቤት መግባትሽ ጥበቃንና መረጋጋትን መፈለግን ያሳያል ማለት ነው። ሴትየዋ የሚበላ ፈልገው ነው ስትል ሴትየዋ የምትናገረው እውነት ነው። በጎቹ በበረከቱ ወይም ደግሞ እድሉ አንቺን የሚፈልጉት ለክፋት ሳይሆን ለመልካም ሲሳይ እንደሆነ አእምሮሽ የሚሰጠው ማረጋገጫ ነው ማለት ነው። ትርጉሙ በሕይወትሽ ውስጥ ንጽሕና መልካም የሆነ የሲሳይ በር ሊከፈትልሽ እየፈለገ ነው። ፍርሃትና ጭንቀትሽን ካሸነፍሽ በረከቱን ታገኛለሽ ማለት ነው። አላሁ አለም። ሁለተኛው ጥያቄሽ ተራራው በፍቅረኛሽ ላይ ያለን ጥርጥር ሊያመለክት ይችላል። ይሄ የሚያጠነጥነው በግንኙነት፣ በተስፋ እና በግል ፈተናዎች ላይ ነው ማለት ነው። ወደ ዝርዝሩ ስንገባ ተራራና ፍቅረኛሽ ተራራ በህልም ውስጥ ታላቅ ግብ፣ ትልቅ ፈተና፣ ከፍተኛ ቦታ ወይም ክብር ወይም የህይወት ችግር ያመለክታል ማለት ነው። ፍቅረኛሽ ተራራ ላይ መሆኑ ፍቅረኛሽ በአንድ ከባድ ጉዳይ ላይ ወይም በእድገቱና በስራው ላይ እንደሚገኝ ያሳያል ማለት ነው። ይህም ምናልባት እሱን ለመድረስ ወይም ከእሱ ጋር ለመገናኘት አስቸጋሪ ሁኔታ ላይ መሆንሽን ያመለክታል። ከዛ ተንጠልጥለሽ መውደቅና መፍራትሽ ማለት ነው። መንጠልጠል፣ መውደቅ በአስቸጋሪ ሁኔታ ውስጥ መሆንን፣ የኑሮ አለመረጋጋትን ወይም በግንኙነት ውስጥ የመውደቅ ወይም የመለያየት ፍርሃት መኖሩን ያሳያል ማለት ነው አውጣኝ ስለው አይመጣም የሚለው ስሜትሽ፣ ይሄ የሚያሳየው በግንኙነት ውስጥ ጥንካሬ ላይ ወይም በፍቅረኛሽ ድጋፍ ላይ እውነተኛ ጥንካሬ እንዳለሽ ነው ማለት ነው። የሚገጥምሽ ፈተና በጋራ ለመቋቋም ፈቃደኛ አይደለም የሚል ስሜት ሊኖርብሽ ይችላል። የመውጫ አለመኖር ፍርሃት ደግሞ ይሄ ፍርሃት አሁን ያለሽን ችግር ወይም የስደት ህይወት ሲሄር ወይም ግንኙነቱ ከቀጠለ ከሱ ለመውጣት አስቸጋሪ እንደሚሆንብሽ ያለሽን ጥልቅ ስጋት ያሳያል ማለት ነው። ከዚህ ህልም በመነሳት ማለት ነው ማድረግ ያለብሽ ነገር በሁለቱም ህልምሽ ውስጥ ዋና ፈታኝ ነገር ፍርሃትሽ ነው። ስለዚህ በሃይማኖታዊ መርህ መሰረት ለሰላም ሲባል አላህን ከፍርሃትና ከሰይጣን ወይም አዑዙቢላሂ መጠየቅና በጎቹ የሚመጡትን በረከት የሚያመጡትን በረከት ለመቀበል በራስሽ መተማመን መጀመር ያስፈልግሻል የሚል መልእክት አለው ወይም ማሳሰብ ያለው ማለት ነው። ለፍቅረኛ ያለሽ ጥርጣሬን በተመለከተ በግንኙነት ላይ ግልጽ ውይይት ማድረግ ትክክለኛውን መውጫ መንገድ እንድታገኝ ሊረዳሽ ይችላልና ፍርሃትሽን አስወግጅ። አላሁ ዓለም። ውድና የተከበራችሁ የሃሊማ ድሪማን ቤተሰቦች የዛሬ ቪዲዮ በዚህ ያበቃል። እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቤት አዲስ ከሆናችሁም ሰብስክራይብ፣ እንዲሁም ሼር በማድረግ የበኩላችሁን አድናቆት ተወጡ ማለት ነው። በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዙ ይበልልኝ። እስካሁን አብራችሁ ለቆያችሁ እጅግ በጣም አመሰግናለሁ። ክበሩልኝ። አሰላሙ አሌይኩም ወረህመቱላ ወበረካቱ